አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን አርባቱ እንስሳ ኪሩቤል። እነኚህም አንዱ ነገር ሲሆኑ በኪሩብ ይመራሉ። እነኚህም የስሉስ ቅዱስን መንበር የሚሸከሙ ናቸው። ሁልጊዜ ቅዱስ ቅዱስ ቅዱስ እያሉ እግዚአብሔርን የሚያመሰግኑ ናቸው። አይናቻቸውም የበዛ ሰውነታቸው ሁሉ አይን የሆነ ነው። ታዲያ እነኚህ በአራት ገጽ ይመሰላሉ፣ በአንበሳ፣ በሰው፣ በንስርና በላይም የአንበሳ ገጽ ያለው ለአረዊት ይመልዳል። የሰው ገጽ ያለው ለሰው ልጆች ማልዳል። የንስር ገጽ ያለው ለአዋፋት ይመልዳል። የላይም ገጽ ያለው ደግሞ ለእንስሳት ሁሉ ይመልዳል። በዛሬ ሁለት ዓመታዊ ክብረ በዓላቸው ይከበራል። ሁለተኛ ቅዱስ አፍኒን ሊቀ መላእክት ይህም ከሊቃነ መላእክት አንዱ ሲሆን አቃቤ መንበር ነው፣ መንበር ጠባቂ ነው። በዛሬ ሁለት ዓመታዊ ክብረ በዓሉ ነው። ሦስተኛ አባ ቅፍሮንያ ጻድቅ። አራተኛ ቅዱስ ቆስጠንጢኖስ ንጉስ መስቀሉን ያየበት መስቀሉ የተገለጸበት ዕለት አምስተኛ ቅዱስ እግዚ ክብራ ወራዊ በዓላት፣ አንደኛ ቅዱስ ሙሴ ሊቀ ነቢያት፣ ሁለተኛ አባ በሶይ ቢሾይ ሶስተኛ አቡነ ኪሮስ፣ አራተኛ አባ ሳሙኤል ዘደብረ ቀልሞን፣ አምስተኛ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ። ደግሞ ህዳር ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱሳን 318ቱ ሊቃውንት እነዚህም በኒቂያ በ325 ዓ.ም የተሰበሰቡ ሲሆን የተሰበሰቡበት ምክንያቱም ወልድ ፍጡር ያለውን አሪዎስ ለማስተማር አልመለስም ካለ ለመውገዝ ነው። ተሰብስበው በዛሬ ዕለት አልመለስ ያለውን አሪዎስን አውግዘው ለይተዋል። ጸሎተ ሃይማኖት የሚባለውንም የቀናች የተዋህዶ ሃይማኖት መሰረት የሆነውን ደንግገው ተለይተዋል። ሁለተኛ ቅዱስ እለእስክንድሮስ ሊቅ፣ ይህም በጉባኤው ላይ የተገኘ የእስክንድሪያ ሊቃነ ጳጳሳት ነው። ሦስተኛ ቅዱስ አትናቴዎስ አዋርያ ይህም የእስክንድሪያ ሊቃነ ጳጳሳት ሲሆን እግዚአብሔርን መልካም አገልግሎት ያገለገለ በቀጥተኛ ይቶ ሃይማኖት በኦርቶዶክስ ተዋህዶ ምክንያቱ ብዙ መከራ የደረሰበትና በግዞትም ብዙ ጊዜ የኖረ ከብዙ መከራ በኋላ እግዚአብሔርን አገልግሎ በሰላም ያረፈ ሐዋርያ አባት ነው። አራተኛ አባ ይስሐቅ ሊቀ ጳጳስ ይህም የእስክንድርያ አርባ አንደኛ ሊቀ ጳጳሳት ነው። በዛሬው ዕለት ረፍት ይታሰባል። አምስተኛ ሊቁ አካለ ወልድ ወረሆ በዓላት አንደኛ አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት ሁለተኛ አቡነ ስትንፋሰ ክርስቶስ ሶስተኛ የብሔረ ብፁዓን ጻድቃን አራተኛ አባ መልከ ጼዴቅ ዘሚዳ አምስተኛ ቅዱስ ዞሲማስ ጻድቅ። የቅዱሳን የሰማዕታት በረከታቸው ረዴታቸው አምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።